የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። ከንቲባ አዳነች አበበ እየተሰሩ የሚገኙ የጋራ መኖሪያ ቤቶችን ጎበኙ። ቤቶቹ በመንግሥት በጀት የሚሰሩ መሆናቸውም ተገልጿል። በጎርፍ ምክንያት ከ79ሺ በላይ ዜጎች ተፈናቀሉ። የትግራይ ተፈናቃዮች ለፖለቲካ ማስፈጸሚያነት እየዋሉ መሆኑ ተገለጸ። ከአሰቃቂው የአውሮፕላን አደጋ የተረፈችው ሁለተኛ ህንዳዊት እያነጋገረች ነው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 ቻነላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የትግራይ ተፈናቃዮች ለፖለቲካ ማስፈጸሚያነት እየዋሉ መሆኑ ተገለጸ። የፌዴራል መንግስትም ሆነ የትግራይ ጊዜያዊ አስተዳደር ተፈናቃዮችን ለፖለቲካ ዓላማ ማስፈጸሚያነት እየተጠቀሙ ነው ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገልጸዋል። የፌዴራሉ መንግስትም ሆነ የቀድሞ የህወሓት አካል የነበረው ጊዜያዊ አስተዳደር ተፈናቃዮቹን ወደ ቀያቸው በመመለስ ፈንታ ለፖለቲካ ፍጆታ መጠቀሚያነት እየዳረጓቸው ነው ሲል የሳልሳይ ወያነ ሓርነት ትግራይና ባይቶና አባይ ትግራይ ፓርቲዎች አስታውቀዋል። የትግራይን ህዝብ ጥያቄ በፕሪቶሪያው ስምምነት ማነቆ ውስጥ በማስገባት የፌዴራል መንግስትም ሆነ የጊዜው አስተዳደሩ ለራሳቸው የፖለቲካ ፍላጎት ማስፈጸሚያ ለመጠቀም እንጂ የትግራይ ህዝብን ከወንድምና እህት ጎረቤት ህዝብ ጋር በጋራ አብሮ እንዲኖር ተገቢውን ስራ እየሰሩ አይደለም ሲሉ የተናገሩት የሳልሳይ ወያኔ ሓርነት ትግራይ የህዝብ ግንኙነት ኃላፊ አቶ አብርሃ ጽበሃ ናቸው። የፕሪቶሪያ ስምምነት የመሬት ማካለል አይደለም ሲሉ የተናገሩት አቶ ብራኔ፣ ነገር ግን ከጦርነቱ በፊት ወደነበረበት እንመለስ የሚል ነበር ሲሉ አስታውሰዋል። ሆኖም አሁን ባለው የትግራይ ክልል የፖለቲካ ውጥረት ይህንን ማስፈጸም የሚቻልበት እድል በእጅጉ እየደበዘዘ በመሆኑ ስጋት ውስጥ የሚከት መሆኑን ተናግረዋል። የትግራይ ሕዝብ ከአማራ ከአፋርና ከኤርትራ ሕዝብ ጋር በድንበር ተጋርቶ ለረጅም ዓመታት አብሮ የኖረ ሕዝብ ነው ሲሉ የተናገሩት የሕዝብ ግንኙነት ኃላፊው በተለየ መልኩ ከአማራ ክልል ጋር የተፈጠረው ፖለቲካዊ ዝግብ በሕዝብ ድምፅ ቢፈታ የተሻለ መፍትሔ ሊያመጣ ይችላል ሲሉ አስገንዝበዋል። የባይቶና ዓባይ ትግራይ ፓርቲ ሊቀመንበር ክብሮም በርሀ በበኩላቸውም ከላይ የተነሳውን ሀሳብ የሚጋሩት ሲሆን የቀድሞ ህወሀት ስሙን ቀይሮ አሁን የጊዜያዊ አስተዳደር የተባለውም ሆነ የፌዴራሉ መንግስት የህዝብ መሞትን መፈናቀልና የትኛውንም የሰብዓዊ መብት ጥሰት ለመከላከል እየሄዱበት ያለው ርቀት እዚህ ግባ የሚባል አይደለም ብለዋል። ፓርቲዎቹ አሁንም ቢሆን የትግራይ ችግር የኢትዮጵያ ችግር በመሆኑ የክልሉ አመራሮችም ይሁን የፌዴራል መንግስቱ በትኩረት ሊሰሩ ይገባል ሲሉ አሳስበዋል። በጎርፍ ምክንያት ከ79000 በላይ ዜጎች ተፈናቀሉ። በዳሰነች ወረዳ በቱርካናና ኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች ተፈናቅለዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካናና በኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ አቶ ታደለ ሀቲ ገልጸዋል። መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ በመዋጣቸው ምክንያት ከአገልግሎት ውጭ እንደሆኑም ገልጸዋል። የቱርካና ሐይቅ በስምንት ዓመት ጊዜው 65 ኪሎ ሜትሮችን ተጉዞ የወረዳ ዋና ከተማ ወደ ሆነችው ኦሞራ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም ከተማው ሙሉ በሙሉ የመዋጥ አደጋ እንደተጋረጠበት አቶ ታደለ ተናግረዋል። ይህም በከተማዋ ነዋሪዎች ዘንድ ስጋት አሳድሮባቸዋል ብለዋል። ይህ የተገለጸው የህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ዳሰነች ወረዳ በመገኘት ከወረዳዊ ስራ ኃላፊዎች ጋር ባደረጉት ውይይት ነው። በዚህ ወቅት የወረዳው አስተዳዳሪ የሜትሮሎጂ ትንበያዎች እንደሚጠቁሙት በቀጣዮቹ የክረምት ወራት ከፍተኛ የሆነ ውሃ ወደ ኦሞ ወንዝና ቱርካና ሐይቅ ስለሚገባ ችግሩ ከዚህ ሊከፋ ይችላል ሲሉ ስጋታቸውን ለቋሚ ኮሚቴው አክለው ገልጸዋል። ከንቲባዋ አዳነች አቤቤ እየተሰሩ የሚገኙ የጋራ መኖሪያ ቤቶችን ጎበኙ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ በንፋስ ስልክ ላፍቶ ክፍለ ከተማ ጀርመን አደባባይ አካባቢ በመንግስት በጀት በመገንባት ላይ የሚገኙ የመኖሪያ ቤቶች የደረሱበትን ደረጃ መመልከታቸውንና መገምገማቸውን ገልጸዋል። ከንቲባዋ ከተጀመረ ዘጠኝ ወር የሆነው ይህ ግንባታ በጥራትና በፍጥነት ወደ ማጠናቀቂያው ላይ በመሆኑ ቀሪ ስራዎችን በመጨረስ ተጨማሪ የቤት አቅርቦት የመጨመር ስራዎችን አጠናክረን እንቀጥላለን ብለዋል። በአሁኑ ሰዓት ያለው የቤት ፍላጎት በመንግስት ብቻ ሊመለስ የሚችል ባለመሆኑ በቤት ግንባታ ስራ ላይ የተሰማራችው የግል አልሚዎችም የቤት አቅርቦትን መጨመር የከተማችን ትልቁ ትኩረት መሆኑን በመገንዘብ እና መንግስት እንዲሁ በአጭር ጊዜ መገንባት ከቻለ ከግሉ ዘርፍ ከዚህ በላይ ስለሚጠበቅ የጀመራችኋቸውን ግንባታዎች በፍጥነትና በ ጥራት እንድታጠናቀቁ እንዲሁም መሬት አጥራችሁ ግንባታ ያልጀመራችሁም በፍጥነት ጀምራችሁ በማጠናቀቅ ለቤት ፈላጊዎች በተመጣጣኝ ዋጋ ለማቅረብ አብራችሁን እንድትሰሩ በማለት ጥሪ አስተላልፈዋል። የከተማ አስተዳደሩ አስፈላጊውን ድጋፍ እንደሚሰጥም አረጋግጠዋል። ሆኖም እነዚህ በመንግስት በጀት እየተሰሩ የሚገኙት በርካታ የጋራ መኖሪያ ቤቶች በመጠናቀቅ ላይ የሚገኙ ቢሆንም ለማን እንደሚሰጡ ይፋ አልተደረገም። በተመሳሳይ በተለያዩ ሳይቶች እየተገነቡ የሚገኙ ቤቶች በመኖራቸው የኮንዶሚኒየም ተመዝጋቢዎች ሳይሰለች ጥያቄያቸው እንዲያቀርቡ ተጠቁሟል። ከአሰቃቂው የአውሮፕላን አደጋ የተረፈችው ሁለተኛዋ ህንዳዊት እያነጋገረች ነው። ቡሚ ቹሃን በትራፊክ መጨናነቅ ምክንያት ከበረራ ሰዓት በአስር ደቂቃ ዘግይታ በመድረሷም ከአሰቃቂው የአውሮፕላን መከስከስ አደጋ መትረፍ ችላለች። ቡሚ ቹሃን የቢዝነስ አድሚኒስትሬሽን ተማሪ ስትሆን ከባለቤቷ ጋር በእንግሊዝ ብሪስቶል ኑሯን አድርጋለች። በቅርቡም የእረፍት ጊዜዋን ከቤተሰቦቿ ጋር ለማሳለፍ ወደ ምዕራብ ህንድ አቅንታ ነበር። የረፍት ጊዜዋ ሲጠናቀቅም ወደ ለንደን ለመመለስ በበረራ ቁጥር 171 አውሮፕላን ትኬት መቁረጧን ትናገራለች። የበረራ ሰዓቱ ሲደርስም በሆሚ ቻውሃን ወደ አህመድ አባድ አውሮፕላን ማረፊያ ማቅናት ትጀምራለች። ይሁን እንጂ ወደ አውሮፕላን ማረፊያው እየሄደች ባለችበት ወቅት ከፍተኛ የትራፊክ መጨናነቅ ያጋጥማታል። አህመድ አባድ አውሮፕላን ማረፊያም ከበረራ ሰዓት በ10 ደቂቃ ዘግታ ትደርሳለች። የሚመለከታቸው አካላትም ወደ ውስጥ እንዳትገባ ከለከሏት። ይህን ተከትሎም በረራ አመለጣት። ተረፊ ያላት ነፍስ እንዲሉም በረራ ያመለጣት ቦሚ ጩሃን ከንዴቷ ሰዓት ወጣ። ከጥቂት ደቂቃዎች በኋላ ወደ ለንደን ልትጓዝበት የነበረው አውሮፕላን መከስከሱን በስፍራው ተገኝታ ይታለች። ቦሚ ጩሃን የትራፊክ መጨናነቅ ህይወቴን ታደገው ስትል መናገሯንም ቢቢሲ በዘገባው አስፍሯል። የኢራንና የእስራኤል ጦርነት ተፋፍሞ ቀጠለም የእስራኤል ጦር ትላንት ሌሊት በኢራን የፈጸመውን የአየር ጥቃት ተከትሎ መካከለኛው ምስራቅ ቀውስ ውስጥ ገብቷል። የጦር መሪዎቿን እና የኒውክሌየር ጠበብቶቿን በእስራኤል ጥቃት የተነጠቀችው ኢራን የድሮንና የሚሳይል ናዳዋን ወደ እስራኤል ምድር እያሽጎደጎደች ነው። እስራኤልም የኢራንን የአየር ክልል ጥሳ በመግባት በቴህራን ላይ ተደጋጋሚ ጥቃት እየሰነዘረች ትገኛለች። የጸጥታው ምክር ቤትም አስቸኳይ ስብሰባ አካሂዶ ጦርነቱን ለማቆም ሁለቱም ኃይሎች ቆም ብለው እንዲያስቡ ጥሪ ያቀርባል ተብሎ ይጠበቃል። ቀድሞ ጥቃት የሰነዘሩት የእስራኤሉ መሪ የእርምጃቸውን ትክክለኛነት ለማረጋገጥ ኢራን የኒውክሌየር ቦምብ ለመታጠቅ ሮጠው እኛን እስራኤላውያን ከዓለም ላይ ለማጥፋት ነው። ይህን ጅምላ ጨራሽ መሳሪያ እጃቸው ላይ ከያዙት ወደ እኛ ከመተኮስ ወደ ኋላ አይሉም። የምዕራቡ ዓለም ናዚ ጀርመን የይሁዲ ልጆችን ለመጨረስ መግደያ ካምፖችን በ1938ና 1939 እንደ አውሮፓውያን አቆጣጠር ሲገነቡ ጀምሮ መረጃው ነበራቸው። እኛን ከሞት ግን ሊታደጉን አልቻሉም ብለዋል። ያን ጊዜ እስራኤላውያን ከተበተንበት ተሰብስበን አገር ብንሆን ዜጎቻችን ላይ ያን አይነት ግፍ አይፈጸምም ነበረም። ዛሬ ላይ እስራኤል በመካከለኛው ምስራቅና በዓለም ላይ የላቀ መከላከያ ሰራዊት ያለን ሀገር ሆነናል። ዓለም ኢራን እኛን እንድታጠፋ ዝምታን ቢመርጥም እኛ እንድታጠፋን አንፈቅድላትም ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። የኢራኑ ሃይማኖታዊ መሪ በበኩላቸው እስራኤል በእርምጃዋ እንድትጸጸት የሚያደርጋት የአጸፋ ምላሽ እንደሚሰጥ ተናግረዋል። አሁን እየወጡ ያሉ ሪፖርቶች እንደሚያመለክቱት ከስምንት መቶ በላይ የኢራን ፕሮጀክቶች ክሩዝ ሚሳኤሎች፣ ባላስቲክ ሚሳኤሎችና የአጥፍቶ ጠፊ ድሮኖችን ጨምሮ ወደ እስራኤል ተተኩሰዋል። በሁለቱ ሀገራት መካከል የተፈጠረውን ግጭት ተከትሎም የዓለም የድፍድፍ ነዳጅ ዋጋ በ13 ፐርሰንት ጭማሪ ማድረጉም ተሰምቷል። ጥንዶቹ የራሳቸውን መኪና መልሰው ሰረቁም። የዩናይትድ ስቴትስ ኪንግደም ነዋሪ የሆኑት ጥንዶች የተሰረቀች መኪናቸውን ፖሊስ ሊያስመልስ አለመቻሉን ተከትሎ በራሳቸው መንገድ መኪናቸውን ዳግም ከሌቦቹ በመስረቅ ማስመለሳቸው ተገልጿል። ፖሊስ የተሰረቀች መኪናቸውን በአፋጣኝ ሊያስመልስላቸው ያልቻሉ ጥንዶቹ ነገሮችን በራሳቸው መንገድ ለመፈጸም የተንቀሳቀሱ ሲሆን ፖሊስ የተሰረቀች መኪናችን የሚያስመልስበት ጊዜ አልነበረውም፣ ቢዚ ነበር ሲሉም ጥንዶቹ ተደምጠዋል። ሚያ ሮብሰን እና ፔሪና ማርክ ሲምሰን የተሰኙ ጥንዶቹም ጃጓር ኤፓክ የተሰኘች ተሽከርካሪያቸው በዚህ ወር መጀመሪያ ላይ መኖሪያ ቤታቸው በር ካቆሙበት መሰረቋን የሚገልጹ ሲሆን ተሽከርካሪዋ ጎስት ኢሞቢላይዘር ፊትር የተሰኘ የጸረ ስርቆት መከላከያ መንገድ የተገጠመላት ስትሆን ይህ ቴክኖሎጂም ተሽከርካሪዋ በሌቦች ቁጥጥር ስር ብትውልም ሞተር እንዳይነሳ የሚያደርግ ሲሆን ከዚህ ባሻገር ኤርታግ ሎኬተር የተሰኘ አቅጣጫ ጠቋሚ መሳሪያም የነበራት ተሽከርካሪ በመሆኗ ያለችበት ግልጽ ቦታ ቢታወቅም ፖሊስ ግን ዘራፊዎችን በቁጥጥር ስር መዋል ሳይችል ቀርቷል። ጥንዶቹ መኪናቸው ያለችበት ቦታ ለፖሊስ አሳውቀው የተፋጠነ ምላሽ ሳያገኙ የቀሩ ሲሆን በዚህም ጥንዶቹ መኪናቸው በራሳቸውን ለማስመለስ ወደ ቦታው የተንቀሳቀሱ ሲሆን በቦታው ሲደርሱም የመኪናዋ የውስጥ ሌዘር ልብሶች ተቀዳደው እንዳገኟቸው ገልጸዋል ተቀምጧል። ይህን ተከትሎም በሊንክድን ሀሳቧን ያጋራችው ፔሪ ፖሊስ የተሰረቀች መኪናችን የማስመለስ ምንም ፍላጎት አልነበረውም። በዚህም በራሳችን መኪናችን ለማስመለስ ሞክረናል። በእውነቱ የራስን መኪና ከሌቦች መልሰ መስረቅ የሚያዝናና ነገር ነው ስትልም ተደምጣለች። አስገራሚው ነገር ደግሞ ስለ መኪናዋ መሰረቅ ሪፖርት ቀርቦለት የነበረው የሜትሮፖሊታን ፖሊስ መኪናዋ በባለሀብቶቿ ሀብቶቿ እጅ ከገባች በኋላ በመደወል የፎረንሲክ ምርመራ ሙያተኞች ይዞ እንደሚመጣ መናገሩ የገለጹት ጥንዶቹ ፖሊስ በዚህ ደረጃ ጨልተኛ ከሆኑ ዘራፊዎች የመኪና ስርቆት ላይ መሳተፍ መቀጠላቸው አይቀ